መንሱር ጀማል ቃል የገባውን ብር እንግዲህ ቃል በገባው መሰረት ለናሁም ለናሁም አበርክቷል። ግማሽ ሚሊዮን ብር ማለት ነው። ቤተሰብ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከነ አልሐምዱሊላህ ወላ ልሐምዱ ሁሉም ሰላም ነው። ዛሬ ይዤላችሁ የመጣሁት ርእስ እንግዲህ ቃል ቃል ነው። ቃል ለመግባት እንጂ ቃል የተገባ ነገር ቃል አይታጠፍም ቃል አይታጠፍም በሚለው መሰረት እንግዲህ በጣም ብዙ ሰዎች ወፍ የለም ወፍ የለም በቃ ወፍ የለም እያሉ ሲሉ ነበረ። እንግዲህ ቃል የተገባው ግማሽ ሚሊዮን ብር ዛሬ ገቢ ሆኗል ማለት ነው። ገቢ ሆኗል። በነገራችን ላይ በሁለት መልኩ ነው ያገዘው መንሱር ላይ። አሁን በነገራችን ላይ እኔ የቲክቶክ ተከታታይ አይደለሁ፣ ውሸት ምን ያደርጋል? ቲክቶክም የለኝም፣ ግን እንደዚህ ተቆራርጠው በፌስቡክ የሚመጡ ወይም ተቆራርጠው ዩቲብ ላይ የሚለቀቁ ዩቲብ ላይ የምንፈተፍትባቸው ምናምን አሉ አደለ በእነሱ በእነሱ አየዋለሁ እንደዚህ ተቆራርጦ ምናምን ማለት ነው እና እንዳንድ ረዘም ያሉ ቃለ መጠየቆ ሲያደርግ እንደዛ እና መነግራቸ ጥሩ ልጅ ነው። ኔ ገራም ልጅ ሆነ ምንም የማያውቅ ለ ገራም የሆነ ክፉ ሀይል ሆነ። አሁን አንዳንዱ ልጆች አሉላችሁ ስታዋቸው ስሬስ አሁን ማይታወቁ ምናምን እሱ በዚህ የለበትም። የሆነ ገራም ልጅ ነው። አምሸ ለድምፅ ጥራት ም ሶሪ ወክ እያደረኩ ነው። መወራችሁ ፈቅስጡ ማለት ነው ፎቅስጡ ወጥች ወክ እየበለው ነው መወራችሁ የድምፅ መቆራረጥ ምናምን ካለ አምሶ ሶሪ እያልኩኝ አሁን ግማሹ ሚሊየን ብር ገብ ይሆናል። በሁለት መልኩ አግዞታል። በነገራችን ላይ ይህ ልጅ አንደኛ ሰብስክራይቡ አንድ ሚሊዮን እንዲገባለት ፎሎ ማለት ሰብስክራይብ ለእኛ ነው መሰለ ቶበሮች ለእነሱ ለቲክቶኮች ፎሎ ነው መሰለኝ። እና አንድ ነው። ኦኬ ይሁንላቸው። አምሼ ፎሎ ፎሎ ሆኖለት፣ ሁለተኛ ደግሞ ግማሽ ሚሊዮን ብሩንም አገኘ። በሁለት መንገድ አግዞታል። መንሱር ከመንሱር በላይ ደግሞ መንሱር ይሄና ናሁምን ሊተባበሩ እየሞከረ በአጠቃላይ የኢትዮጵያ ሕዝብ ነው። ኮሜንቶች ከሆናቸው ሲያስቆ እና አሁን በላይ አምስት መቶ ብር ከተቀበልህ ገስቲ ግማሽ ሚሊዮን ብር ከተቀበልህ ሰብስክራይብ የላንሳ ላለችም አንዱ ይተመታችው ሰብስክራይብ የላንሳ ላለችው ወይኔ በላቸው ወይኔ በላቸው፣ ተይ እንጂ ትንሽ ይደሰትበት። ደግሞ ተቀነሰ ብለው ብሩን ቢቀንሱበት እሳ ይቀመጣ፣ አይጎዳሽም ሰብስክራይቡ። ለማንኛውም በአንድ ወር ውስጥ ነበር ያሉ። በአንድ ወር ውስጥ አንድ ሚሊዮን ከገባ ግማሽ ይሸለማል ተብሎ ነበር። እንደተባለው ተሸለመ። እዛ ቲክቶክ ላይ አሁንም ተቆርጦ መጣ። ፌስቡክ እንትን ላይ ኢትዮ ን ያያሁት አሁንም አንድ ነጥብ አምስት ከገባህ፣ አንድ ሚሊዮን አምስት ከገባህ ብሩ ይጨምርልሃል ተባለ። እንደዚህ ሲባል በጣም ነው ያሳቀኝ። እኔ እናቴ ሀብታምነት ሲበዛ ይዘውት የሚመጣው የደም ግፊት፣ የስኳር በሽታ የእንደዚህ ምናምን አለ። ስለዚህ የፊት የፊቱን እየበላሁ የፊት የፊትን ብበላ ይሻለኛለኝ። ሰብስክራቦችም ቀስ እያሉ ፎሎ ያደርጉኛል። ግድ የለም ይችን ብር ብቻ ስጠኝ እንደው ሌላ ነገር ነበር። እንደው ሌላ ነገር አይቅርብኝ፣ ይችንኑ ይችንኑ ስጠኝና ይችንኑ ተቀብዬ ይበቃኛል። ባለው መሰረት ዛሬ እንዳያችሁት ፎቶ ሊያድርግላችሁ አለው ላይ ቼኩን ተቀብሏል ማለት ነው። ቼክ ተቀብሏል። ይህንን ለማድረግ እየተባበሩትን መላው የኢትዮጵያ ህዝብን ደግሞ አመስግኗል ያውም ተንበርክኮ እንዴት ለግማሽ ሚሊዮን ብር ትንበረከካለ እንዴት ዋናው እኮ ብሩ አይደለም ለሰው ልጅ ወላሂ አንዳንድ ጊዜ ስናስብ ዋናው ብሩ አይደለም ክብሩ ነው ገባችሁ አይደለም በቃ እሱን አክብረውት እሱ እንዲሸለም ብለው እሱን አክብረው ፈልገው ፎሎ አድርገው ምናምን በቃ እሱ ይሸለም ብለው ያከበሩት ራሱ ገባቸው። ብሩ አይደለም እኮ አሁን ይሄ ልጅ ያንበረከከው ብር ሊሸለም ስለሆነ ብቻ አይደለም። ብር ብር ነው፣ ብር ያስፈልጋል። እንዲህ ለብር ብለን አይደል ስደት ይሄድነ? ለብር ብለን አይደል የሆነ ያልሆነውን እየለቀቅና፣ አንድ ቤት ክተኩ፣ አንድ ቤት ክተኩ፣ ራሳችን ምናዋርድ። ለብርስ ቢንበረከክ ምን ችግር አለው? ግን እሱ የተንበረከከው ለማክበር ነው። በቃ አመሰግናችኋለሁ። በጣም ነው የማመሰግናችሁ በቃ እኔን አክብራችሁ እኔ እንዳድግ ብላችሁ እኔ እንድሸለም ብላችሁ እንደዚህ ላደረጋችሁልኝ ከልብ ነው ማመሰግን ብሎ ተንበርክኮ ሲናገራችኋለሁ ማለት ነው፣ ፌስቡክ ላይ። ስለዚህ ብዙዎች እንዴት ለግማሽ ሚሊዮን ብር ብለ ትንበረከካለ? እንዴት እንዴት እንዴት? ብሩ አይደለም ያንበረከካችሁ እንደነገርኋችኋል። ደጋግመው ነገሩን። ሆንም ቀረም እንኳን ደስ አለ ወንድማችን፣ ያዝ የበለጠ ደግሞ እንዲያገኝ ቃል የገቡትም መንሱሩን ጨምሮ ቃላቸውን እንኳን ሞሉ። ኬክ ምናምን እየቆረሱ ነበረ። በቃ ፈታ ዘና እያሉ ብዙ ሰው ግን ፈርተ ነበር። አላያቸው እኔት ወርኩ እየተቆራረጠ አይደል። እኔት ወርኩ እየተቆራረጠ የመንሱር ማለት ነው። እና ሊዋሸው መስሎት ወፍ የለም እያሉ ቆራርጣ ምጠዋት ነበረ። በዩቲዩብ ላይቸው እኔ መድሃኒዓለምን ላለቅስ ነው አልሰጥም የሚለው መስሎት እኔ መድሃኒዓለምን ላለቅስ ነው በቃ ይህን እየቀለደበት መስሎት ምናምን ነበረ፣ ግን የምር ነው። አልቀለደበትም የምር ነው። ምክንያቱም ቢቀልድ በናሁም ብቻ ሳይሆን የሚቀልድ በኢትዮጵያ ህዝብም ነው የሚቀልድ። ምክንያቱም ለምን ይቀልድብናል? እውነት ነው፣ እኛም እኮ የልጅ እንዲያደግ እንፈልጋለን። ማንም ሰው ሰው እንዲያደግ የማይፈልግ የለም ሳይጣን ሾይጧን ብቻ ካልሆነ ማለት ነው። ሆነም ቀረም በአጭሩ ይህ ልጅ አንድ ሚሊዮን ሰብስክራይብ ሞልቶለት ወይም ፎሎ ሞልቶለት በአንድ ወር ውስጥ ከዛ በፊትም አለው ዛ በፊት ስንት እንዳለው አላውቅም። በነገራችን ላይ ግን በአንድ ወር ውስጥ አይደለም፣ ይሄ ሞላ የጎደለ ነበረ ያኔ ሞላለት፣ በአንድ ወር ውስጥ ማለት ነው ይሄ ሞላለት እና የግማሽ ሚሊዮን ብር አሸናፊ ሆኗል። ሌሎችንም እንደዚህ እያደረጉ ቢያበረታቷቸው አሪፍ ነው። በነገራችን ላይ ይሄ ልጅ አሁን የተቀበለበት ገና ስራ ሊጀምር ነው ነው መሰል ያሉት እንጂ እንትናቸው ስራ ሲጀምር ጥሩ ማስታወቂያ ነው የሰራላቸው። በዚህ አጋጣሚ ማስታወቂያም እየሰራላቸው ነው ለሚጀምሩት ስራ ጥሩ ስራ እንዲሆንላቸው ምናምን ብቻ። በጣም ብዙ ሰው መንሱር ቃሉን ይበላል ብሎ ፈርቶ ነበር፣ ግን ብዙዎቻችን ደግሞ አልተጠራጠር ነው። ምክንያቱም አንድ ጊዜ ቃል የተገባ ቃል ነው። ገባቸው አይደለም ምንም አረጋቻለም። ስለዚህ ያውም እንደውም ከተባለበት ካለበት ቦታ አዳማ ሄደው ነው የተቀበሉ። ከዛ ሄደው ከእንትናቸው እዛው ከስፍራቸው ሄደው ነው የተቀበለ። ብቻ ደስ ይላል። ደስ ላላችሁም እናንተ ስቲሊያክሪር ሰብስክራይብ አድርጉኝ፣ እኔ ደግሞ ዩቲዩብ ይክፈለኝ እኔ ደግሞ የኢትዮ ይክፈለኝ። እስኪ እስኪ እስኪ እኔንም አንድ ሚሊዮን አስገቡኝ። እስኪ አንድ ሚሊዮን አስገቡኝ። እስኪ አንድ ሚሊዮን ቀርቶብኝ ይቆይና አንድ ሚሊዮኑ ደርስበታለሁ። አሁን አምስት ሺህ አስገቡኝ አስር አስገቡኝ እያላችሁ እያላችሁ እስ ከፍ ከፍ ከፍ ከፍ እያደረጋችሁኝ ሄዱ። ቆይ፣ ምን ችግር አለ? ሰብስክራይብ አይከፈልበት ታዩ። ግን ታዩ። ለማንኛውም ለናሁም መልካም መኞታችሁን ተመኙለት። አሁንም ይቅ ነው ብላችሁ ማለት ነው። ሌሎችም እንደዚህ ሌሎችም እንደዚህ እንዲያደርጉለት ማለት ነው። ይቅ ነው፣ ጥሩ ልጅ ነው፣ ቅኑ ልጅ ነው። እኔ ለሰው ክፉ ማያስብ ገራም ልጅ አንዳንድ ሰው ስታዩት ገራምነቱ ምናምን ያስታውቃችኋል ፊቱ ላይ ደግነቱ። አንዳንድ ደግሞ እሾህ፣ ለመቅረብ ራሱ የምትፈሩት አለ። እኔ እንደነገርኳችሁ አላውቀውም፣ ቲክቶክም የለኝም። ግን እንደዚህ ተቆራርጦ ሲመጣ በፌስቡክ፣ በዩቲዩብ ምናምን አየዋሉ እንደዚህ ተቆራረጡትን ገባቸው አይደለም። መቼም ሰው መለቃቀም አይደል የሰው ስራው በነገራችን ላይ ኮፒራይት ኮፒራይት ይባላል እንጂ እኮ ማፊ ፋይዳ ሰው የሰውን እንዳለች አምጥቶ ከሆነ አንዳንድ ቁጭ የሚያደርግ ወላሂ፣ የሰውን አምጥቶ በነገራችን ላይ እነሱም ስለተውን ነው እንጂ እኮ አይደለም ስራቸውን ሙሉውን አምጥተን ዩቲባችን ላይ ለመ